አስታውስ የአንተ ማስታወስ ሞዕሚኖችን ይጠቅማልና ይላል። እንዳንረሳ የማናውቀውንም እንድናውቅ የተወሰነ ጥቆማ ለማድረግ ያክል ስለ ሸዋል የተወሰነ ነገር ላስታውሳችሁ ፈልጋለሁ። አንደኛ፣ ያው ሁላችንም ልናውቅ የሚገባው ነገር፣ በእርግጥም እናውቀዋለን፣ ሸዋል የጾም ስም ሳይሆን የወር ስም ነው። እንደ እስልምናው አቆጣጠር 12 ወራቶች አሉ። ዘጠነኛው ወር ረመዳን ተብሎ ይጠራል። ከረመዳን ቀጥሎ ያለው ወር አስረኛው ሸዋል ይባላል። ሸዋል የወር ስም ነው። የወር ስም ስለሆነ ይህ ወር ወይም አስረኛው ሸዋል እንደ ረመዳን 29 ወይም 30 ቀናቶች አሉት። አንድ ወር 29 ወይም 30 ቀን ነው ያለው። ሸዋልም 29 ወይም 30 ቀናቶች አሉት። በእነዚህ 29 ወይም 30 ቀናት ውስጥ የሚጾመው ስድስቱ የጾም ቀናት ነው፣ የሸዋል ጾም ተብሎ የሚጠራው እንጂ ሸዋል ስድስት ቀን ሳይሆን ሙሉ አንድ ወር ነው እና ስለ እነዚህ ስድስቱ የጾም ቀናት የተወሰነ ማስታወሳችሁ ነጥብ ስላለ ነው ቅድሚያ ያወሩ

ዓመቱን ሙሉ እንደ ጾመ ይቆጠርለታል። ስለዚህም አንድ ዓመት ሙሉ ማለትም ቀጣይ ረመዳን እስኪመጣ ድረስ ጾመኛ ተደርገን አላህ ዘንድ እንድንቆጠር የአንድ ዓመት ጾመን አጀር እንድናገኝ የምንፈልግ ከሆነ ሸዋል ላይ አደራ። 29 ቀን የጾመ አንጀት 6 ቀን መጾም አይከብደውም። ሸይጣን ስለሚፈታ ወደ ስራውም ስለሚመለስ ጾሙ ሊከብደን ይችላል። ልክ እንደ ረመዳኑ ወንድምና እህቶች አብረውን ስለማይጾሙ ሙሉ ቤተሰብም ምናልባት አንዳንዱ የማይጾምም ስለሚኖር ከመሃል ተነጥለን እኛ የሸዋልን ስድስት ቀናቶችን ስንጾም ጾሙ ሊጠናብን ይችላል። ነገር ግን አጅሩን ካሰብን የሚገኘውን ምንዳ ካስተዋል በ29 ቀን የጾም አንጀታችን ስድስት ቀን መጾም አይከብደንህም ነው። ወይንም ደግሞ የእናትና የአባቶች ወይም የትላልቆች የኡስታዞችና የዓሊሞች ጾም ነው ብለንም ራሳችንን ማታለል አይገባንም። ረመዳንን የተሳተፈ የረመዳንን ወር የጾመ የአላህ ባሪያ በጠቅላላ ሸዋልንም መጾም ይችላል። ወይ ደግሞ ከሁክሙ አንጻር የሸዋል ወር ጾም እንደ ረመዳን ፈርድ ስላልሆነ ዋጅብ አይደለም ሱና ነው። ባልተገብረው አያስጠይቀንም ብለንም አንሳነፍ። ባንተገብረውና ባንጾመው ባን አንጠየቅ የሚለውን ብቻ ሳይሆን ብንተገብረው ደግሞ የምናገኘውን አጅርም አብረል እና ሰላይ ይገባል። የአንድ አመት ጾም ማለት ምን ማለት ነው? አንድ ወር ረመዳንን የጾመ ሰው 10 ወር ረመዳን እንደጾመ ተቆጥሮለታል ማለት ነው። ያ 10 ወር ወጾም ወለ ሐሰነቱ ቢአሽሪ አምሳሊሃ መልካም ስራ በ10 ዕጥፍ ድርብ ነው እንግዲህ ተደርጎ ለባሪያው የሚታሰበው። ስድስት የሸዋልን ቀናት የጾመ በ10 ሲባዛ 60 ቀናት ይሆንለታል። 60 ቀናት ማለት ሁለት ወር ማለት ነው። ከ10 ወር ጋር አንድ ላይ በመሆን አስራ ሁለት ወር ሙሉ አመት ይሆናል ማለት ነው። ታዲያ በስድስት ቀን ጾም የስልሳ ቀን ጾም አጅር ማግኘት በቀላል ይታያሉ። አሁንም ይህንን ዋንጀታችን በጾም ልናላምደው ይገባል። አደለም በሸዋል ሀታ በዒድ ቀን እንኳ የብዙ ሰው አንጀት መች ይበላለታል? ምክንያቱም 29 ቀን በተከታታይ ጾሙ አላ ጨረቃ ታየችና 30ኛው ቀን የሸዋል አንደኛ ቀን ሆኖ ዒድ ሆኖ ዛሬ ሲውል ብዙ ሰው አንጀቱ አይከፈተለትም ገና አልተላመደውምና ማለት ነው። ታዲያ በዛውስ ሸዋልን ለማስከተል ምን የሚከብድ ነገር አለ? አጅሩን ነው ልናሰላ የሚገባው። ሌላው ሸዋልን እንድንጾም የሚያግዘን ደግሞ ሰበቡ ምንድን ነው? የቅያም ቀን የዋጅቡን ወይም የረመዛንን ክፍተት የሚሞላው ሸዋልና ሌሎች የሱና ጾም መሆናቸው ነው። ረሱል ሰለላሁ አለይሂ ወሰለም በሀዲሳቸው እንዳስተማሩን የቅያም ቀን በጌታችን ፊት በፍርድ ሚዛን ስንቆም መጀመሪያ ከሰራችን የሚመዘነው ሰላት ነው ፈርዱ ማለት ነው ይህ ፈርድ ሰላት ላይ ክፍተት ካለ በአግባቡ ያልፈጸምነው ያጎደልነው ነገር ካለ አላህ በረህመቱ ለኛ ለባሪያው በማዘን መላእክቶቹን ምን ይላቸዋል ባሪያዬ የሰገዳቸውን ሱና ሰላት? በፈርዱ ክፍተት ቦታ ላይ ሙሉለት፣ ይላቸዋል። ዱንያ ላይ ቀብልያና ባዕድያ ሰላቶች ሱና ናቸው፣ ባነሰግዳቸው አያስጠይቁንህም ብለን የተውናቸው የቅያም ቀን ለካ ዋጅብ ቦታ ላይ ሁነው ጋሻ መከታ ይሆናሉ ማለት። በፈርድ ሰላት ላይ የተፈጠረውን ክፍተት ሱና ሰላቶች ናቸው የሚሞሉት። ልክ እንደዛው ጾማችንም በሚመዘንበት ጊዜ በፈርድ ጾም ላይ ክፍተት ካለ ተጠውዑ የሆኑ የሱና ጾሞች ናቸው ቦታውን የሚሞሉት። ዘካችንም ተመዝኖ በአግባቡ ያላወጣ ነው፣ ያጎደል ነው ካለ ሰደቃቶች ናቸው ቦታውን የሚሞሉት። ሱና ተግባር በሱናነቱ ልንተወው አይገባም። የምናገኘውን አጅር የቅያም ቀን ክፍተቱን በመሙላቱ ረገድ የሚጫወተው ሚና ከፍተኛ ነውና ችላ ልንለው አይገባም ነው። ስለዚህም ሸዋልን ልንጾም ይገባናል። እንግዲህ ሸዋልን መጾም አግባብ እንደሆነ ከተናገርኩኝ አንዳንድ ነጥቦችን ልጠቁማችሁ ወዳልኩት ልግባና አንድ ሶስት ነጥቦችን ልጠቁማችሁ። አንደኛ የሸዋልን ወር ስድስት ቀናት መጾም የሚፈልግ ሙስሊም ከዛሬ ቀን ቀጥሎ ባለው ነገ ማለት ነው፣ ከእለተ ሰኞ ጀምሮ በቀጣዮቹ 28 ቀናቶች ውስጥ እንደፈለገ አድርጎ መጾም ይችላል። የሸዋል አንደኛው ቀን ይኸው ዛሬ ዒድ ሆኖ አልፏል። ስለዚህ ሸዋል ካሁን በኋላ 28 ወይም 29 ቀናት ይቀሩታል። በእነዚህ 28 ወይም 29 ቀናት ውስጥ ሸዋልን መጾም የሚፈልግ ሰው ከፈለገ ከነገ ጀምሮ አከታትሎ 6 ቀን ካልፈለገ ደግሞ አፈራርቆ በተመቸው ቀን መጾም ይችላል። ወይንም ደግሞ ሰኞ ሐሙስ እያደረገ በአንድ ድንጋይ ሁለት ወፍ እንደሚባለው የሰኞና ሐሙስን የሱና ጾምንም ነይቶ ሸዋልንም ነይቶ ሰኞ ሐሙስ፣ ሰኞ ሐሙስ እያደረገ መጾም ይችላል ማለት ነው። ስለዚህም 28 ቀናቶችን አላህ ዕድሜ ከሰጠን ረጅም ጊዜ ያለንና ስድስት ቀናቱን ጾም በመጾም ረገድ እንዳንሳነፍ ይሄ አንደኛው ነው። ሁለተኛ ቀዳ ያለብን ሰዎች ካለን በዑዝር ምክንያት በኃይድ ሰበብም ይሁን ወይ በበሽታ ወይ በሙሳፊርነት ወይም በሌላ ሰበብ የረመዳን ቀዳ ያለብን ሰዎች መጀመሪያ ከቀዳ እንጀምር። እዳችንን ከከፈልን ቀዳችንን ካጠናቀቀን በኋላ በተቀሩት የሸዋል ቀናቶች ውስጥ ወደ ስድስቱ የሱና ጾሞች እንካተታለን። የአንድ ዓመቱን ሙሉ አጅር ለማግኘት ቀዷን ማስቀደም እንደሚገባ ዑለማዎች ገልጸዋል ሐዲሱ ላይ መን ሷመ ረመዳነ ረመዳንን የጾመ ሱመ አትበዐሁ ሲተን ሚን ሸዋል ከዛም ከሸዋል ወር ስድስት ቀናትን ያስከተለ ነው የሚለው ስለዚህ የሸዋልን ስድስት ለማስከተል ረመዳንን የጾመ ስለተባለ በሐዲሱ ላይ በዑዝር ሰበብ ወይ በበሽታ ወይንም በሌላ ምክንያት የተወሰነ የረመዳን ቀናትን ያልጾመ ሰው ረመዳንን የጾመ የሚባለው ውስጥ አይካተትም። አላጠናቀቀምና ቃል የተገባለትን አጅር እንዲያገኝ ቅድሚያ ምን ማድረግ አለበት? ቀዳውን ከፍሎ ረመዳንን የጾመ መባል አለበት። ከዛ በኋላ ነው ከሸዋል ስድስት ቀናት አጅሩን ለማግኘት ነው። እንግዲህ እንደ ሑክም ሐራምነው ለማለት አይደለም። ቀ እያለበት አንድ ሰው የሸዋልን ሱና ጾም አስቀድሞ መጾም አይችልም፣ አይበቃም ለማለት አይደለም። ይችላል ነው ይችላል። ግን ቃል የተገባለት አጅር ረመዛንን ለጾመ ሰው ነው። እና ስለዚህ መጀመሪያ ረመዛኑ መጠናቀቅ ግድ ነው። ቀጥሎ ስድስቱን የሸዋልን ቀን በቀሪ ቀናቶች ውስጥ ይጾማቸዋል ማለት ነው። በዚህ መልክ ነው ልናየው የሚገባው። እና ሁለተኛው ነጥብ ከቀዳችን መጀመር እንደሚገባን ለማስታወስ ያክል ነው ማለት ነው። ይሄ ሁለተኛው ነጥብ ነው። ሌላው ሶስተኛው የማስታውሳችሁ ከዚሁ ከሸዋል ጋር በተያያዘ መልኩ ምናልባትም በትዳር ዓለም ውስጥ ያላችሁ እህቶች አንድ እህቴ በዋትሳፕ ጥያቄ ስላቀረበችልኝ ነው።

አንድ ሴት ባለቤቷ ከእሷ ጋር ሆኖ እያለ በፈቃዱ ቢሆን እንጂ የሱናን ጾም አትጾምም፤ ብለው የአላህ መልእክተኛ ሲናገሩ ፍቃድ የሚለው እዚህ ቦታ ላይ ያስገባው እሷ ትጹም ወይስ አትጹም የሚለውን ለመግለጽ ሳይሆን በዛ በሱና ጾም ቀናት ውስጥ እሱ ሊፈልጋት ይችላል። ከእሷ ጋር የፍቅር ጨዋታ መጫወት ይፈልጋል፣ አብሮ መተኛት ይፈልጋል ይሄንን ደግሞ ማሟላት እስካላመማት ወይ የሚከለክል ዑዝር እስከሌለባት ድረስ ዋጅቧ ነው፣ ግዳጇ ነው። ጾሙን መጾሙ ደግሞ ሱና ነው። ከሱናው በፊት ዋጅቡ ስለሚቀድም ባለቤቷ የሚፈልጋት ከሆነ መጀመሪያ ግዳጁን ነው ማሟላት ያለባት ነው። እና ያለሱ ፍቃድ ሲባል ምን ማለት ነው? እሱም ያንን ቀን የሚጾመው ከሆነ ፕሮግራም አውጥተው በሌሊቱ ክፍል ከሆነ የፍቅር ጨዋታ ማድረግ የሚፈልጉት በቀን እንደማይፈልጋት ከነገራትና ከፈቀደላት መጾም ትችላለች ነው። እሱም ለሐጃው የሚፈልጋት ከሆነ ይሄም የመልእክተኛው ትዕዛዝ ነው ብላ መልእክተኛውን እንደታዘዘች በውስጧ እየቆጠረች እሺ ብላ ልትታዘዘው ይገባል። እናታችን አይሻ ረዲየላሁ አንሃ የረመን ቀዳ በቀጣዩ ረመን ሊገባ አንድ ወር ሲቀረው በሻዕባን ወር ነበረ። ቀዷውን እከፍል ነበር የምትለው ለምንድነው ወደሚለው ስታብራራ ምናለች በረሱል ሰለላሁ አለይሂ ወሰለም ቢዚ ነበርኩ ያለችው ቢዚ ነበርኩ። ስለዚህ ባለቤቷ ካለ ፍቃዱን መጠየቅ አለባት። እሱም ከፈቀደላት ሱናውን መጾም ትችላለች ነው እንጂ፣ በጥቅሉ ባል እያለ አይጾምም አይባለም ነው። ሌላው ሸዋልንና ቀዳእን በአንድ ንያ ሸዋልንና ቀዳእን በአንድ ንያ መጾሙ እንዴት ነው የሚለው ላይ ሼህ ሙሐመድ ቢን ሳሊህ አልዑሰይሚን ተጠይቀው ረሂመሁላህ እንደማይበቃ ተናግረዋል። ከሌሎች የሱና ጾሞች ጋር ቢሆን ኖሮ ከሰኞና ሐሙስ፣ ከአረፋ እና ከመሳሰለው ነገር ጋር ችግር የለውም አሁን ግን የረመዳን ቀዳእ ነው፣ የሸዋሉ ሱና ነው። ሁክማቸውም የተለያየ በመሆኑ አይሆንም በአንድ መሰብሰቡ። መጀመሪያ ቀዳውን ይጀምራሉ፣ ቀጥሎ ወደ ሱናው ይሄዳሉ የሚል ፈትዋ ሰጥተዋል። እና በዚህ መልኩ ሸዋልን እንድንጾመው ላስታውሳችሁ ያክል ነው። ኢንሻአላህ እንግዲህ ያው መልክቴ እንደደረሳችሁ ተስፋ አደርጋለሁ። ኢብራሂም አባ ነጋ እስቲ ፋታ ስጠን። በዒዱ ቀን እንኳን አስተግፊሩላህ፣ መተንፈሻ አጣን ይላሉ ኢብራሂም። በዒድ ቀንም ሆነ በማንኛውም ቀን ስለ አላህ ቃል ስለ መልክተኛው ሐዲስ፣ መናገር ጥሩ መተንፈሻ መንገዳችን ነው። እኛ ሐቂቃ ከልባችን ካመንን ደስታችንና ዒዳችን ሁሌም ስለ አላህ ማውራታችን ነው። ሁሌም ስለ መልክተኛው መናገራችን ነው። ትልቁ ደስታችን የጌታችንን ፍቃድ ፈጽመን መገኘታችን ነው፣ ሌላ አይደለም። የዒድ ቀን የመደሰቻ ቀን ነው ማለት ቁርአንና ሐዲስ የማንሰማበት ቀን ነው ማለት አይደለም። ቁርአንና ሐዲስን ከመስማት የጌታችንን ትእዛዝ ከማዳመጥ የበለጠ ምንም የደስታ ቀን የለም። እና ነገሮችን ምናልባት ሳናውቀው ስህተት ውስጥ እንዳንገባ ምናልባት አንተ ምን እያህ ያ አይመስለኝም፣ ግን በጽሁፍ የተሳሳተ መልእክት እንዳይኖር ጥንቃቄ ያስፈልጋል። ስለዚህ ትልቁ መተንፈሻችን ሁሌም ስለ አላህ ማውራታችን ነው። ስለ ትዳር ቢወራ ሁሌ ስለ ፍቅር ቢወራ አይሰለቸንም የሚሉ ሰዎች አሉ። ስለ አላህና ስለ መልእክተኛው ቢወራም ሊሰለቸን አይገባም ነው እና አሁንም ያው ምን ለማለት ነው፣ ዛሬን ብቻ አይደለም ነገንም ከነጎዳንም መብላት መጠጣት እፈልጋለሁ፣ ወንድም እህቶቼንም አበላለሁ አጠጣለሁ የምንል ሰዎች እንችላለን። አሁንም ዛሬ ብቻ ነው አልተባለም፣ ነገም መብላት ይቻላል። ከነገ ወዳም መብላት ይቻላል። ይሄ ምንም የሚያጨቃጭቅ ጉዳይ አይደለም። አይ ከነገ ጀምሮ በተከታታይ ስድስቱን የሸዋል ቀናቶችን እጾም አለው ላለም፣ መልካም አድርጓል። መልካም አድርጓል። እና ኢንሻአላህ ያው መልእክቴ አስተላለፍ ያለው ስለ ሸዋል የተወሰነ ነገር ለማስታወስ ያክል ነው። አላህ የተግባር ሰው ይበለን። ሁሌም መልካም ስራ ስንሰራ ሁክሙን ጠይቀን ብቻ ሳይሆን አጅሩንም ማስበል ሊሆን ይገባል። ሱና ስለሆነ የምንተወው ሳይሆን አላህ ዘንድ አጅር ስላለው ብቻ የምናገኘው መሆን አለበት። ቢካዝ ኢት ኢስ ቢዝነስ፣ ትጃራ ነው፣ ንግድ ነው። የትኛው ስራችን አላህ ዘንድ ተቀባይነትን አግኝቶ የትኛው ስራችን ጀነት እንደሚያስገባን አናውቅም። ላ ተሕቂረና ምና አልማዕሩፍ ሸይአ ብለዋል ረሱል ሰለላሁ አለይሂ ወሰለም ከመልካም ስራ አንዳችንም ነገር ቢሆን እንዳትንቀው ምንም ሊናቀ አይገባም። ስለዚህ ኢንሻአላህ ሸዋልድም እንጹም። አንጀታችን ይችላል። ሸይጣን ቢታገለንም አጋዣለን። አላህ ያግዘናል። የተግባር ሰው አላህ ይበለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁም።